በኦሮሞ ህዝብ ዘንድ በታላቅ ድምቀት ከሚከበሩ በዓላት መካከል የኢሬቻ በዓል አንዱና ዋነኛው ነው። በዓሉ የክረምትን መውጣትና የጸደይ መምጣትን ተከትሎ ፈጣሪ የሚመሰገንበት ወቅት እንደሆነም ይነገራል። ኢሬቻ በተለይ ህብረ ብሔራዊነት ጎልቶ የሚታይበትና ማኅበራዊ መስተጋብር የሚጎለብትበት የኦሮሞ ብሔር መገለጫ ነው ይላሉ ከኢቲቪ ጋር ቆይታ ያደረጉት አባገዳዎችና ሀደሲንቄዎች። ኢሬቻ የምስጋና የሰላም፣ የይቅርታ፣ የአብሮነትና የወንድማማችነት እንዲሁም ባህላዊ እሴቶች የሚንጸባረቁበት በዓል መሆኑንም ተናግረዋል። በዓሉ የእርስ በርስ ትስስርን በማጠናከር አብሮነት እንዲጎላ ያለው ሚና ከፍ ያለ ነው ይላሉ። የኢሬቻ በዓል የፍቅር ነው። ለአንድ አንድ ቤተሰብ አይደለም። ለሁላችም የሰላም፣ የፍቅር ያድርግልን። ልጆቻችን እንኳን አብሮ ተደዳድጎ ፍቅር ይዞ ይቀጥሉ። ኢሬቻው የፍቅር ነው፣ የጋራ ነው፣ ለሁላችን አንድ ነን። ኢሬቻ ምስጋና ነው የሚሉት ደግሞ አባገዳ ከበደ እጀታ ናቸውም። የክረምቱ ደመና አልፎ ወደ ብርሃን የተሸጋገርንበት በመሆኑም ለፈጣሪ ምስጋና የሚቀርብበት እንደሆነም ተናግረዋል። እሬቻ ማለት እሬ እግዚአብሔር ትልቅ ነው እግዚአብሔር ሰላም ነው። እግዚአብሔር ፍቅር ነው። እግዚአብሔርን አንድነት እግዚአብሔር አንድነት አመጣ። ክረምቱን ደግሞ በሰላም አሻገረን ከሚያጠፉ ነገሮች፣ ከትሎች፣ ከተምቾች ከከብቶችን የሚያጠፋ ሰዎችን የሚያጠፋ ጦርነት ከሚያመጣ ነገሮች ጠብቆን እኛ በሰላም አሻገረን ብሎን ለምስጋና የምንወጣበት ቀን ነው። ታዲያ በዚህ ጊዜ መከባበር እንጂ ቂምና ቁርሾን መያዝ የበዓሉ መገለጫ አይደለም፣ የሚሉት አባገዳ ተሬሳ እርቅና ሰላምን የሁል ጊዜም ስንቅ ሊያደርጉ እንደሚገባ መክረዋል። የተጣላ ሰው ሳይሄድ በፊት ይታረቃል። አጋጣሚ እዛ ወንዚ ላይ ቢገናኝ ሂርቆ እዛ ጨርሶ ወንዙ ላይ ህሬሳ ምስጋና ሳወጣ ታሪቆ ይገባል። ህሬቻ ባልና ምስል ስጣራ እሬቻ ማለት ባህሉ ማስታረቅ ነው፣ ፍቅር ነው፣ አንድነት ነው። የእሬቻ በዓል ማህበራዊ ትስስርን የማጠናከሪያ አንዱ መድረክ ነው ያሉት አባገዳ ከበደ የአሁኑ ትውልድ እሬቻን የመሰሉ በጎ ማህበራዊ እሴቶችን መጠበቅና ማሳደግ አለበትም ብለዋል። እሬቻ ኦሮሞ ብቻ አይደለም፣ የኢትዮጵያ በዓል ነው። የኢትዮጵያ ልጆች በዓላቶች ናቸው እነዚህ። እሬቻ ማለት እምነትን የማይነካ በእምነቶች ውስጥ የማይሄድ ስንሄድ አሁን እዛ ኮርማዎች ይታረዳሉ። ምስጋና ነው። ኮርማ የሚታረደው ለወንዙ አይደለም ሰዎቹ እንዲበሉ እንዲጠጡ ነው። ሰዎቹ እዛ ጋር ይቀመሳሉ። ቁርስ፣ ምሳ፣ እራት የሌላቸው ሰዎች እዛ ይበላሉ። አንድነት አንድነት ጽዋ የሚቀምሱበት ነው። ሰዎች በአማራ ከኦሮሞ ከተለያየ ከሶማሌ ከአገር ውስጥና ከውጭ ሀገር የሚመጡ ሰዎች የሚቃመሱበት ነው እሬች እሬቻ የኛ የኦሮሞ መጠበቅ አለብን ስንል ራሳ ኦሮሞ መጠበቅ አማራ የት ሄደና ትግሬ የት ሄደና ይጠብቁ። የራሳቸው በዓል ነው። የራሳችን ቅርስ ነው። ይሬቻ የክረምቱ ጭጋግ ተገፎ ደመናው ጠርቶ በወንዞች ሙላት የማይገናኙ ቤተሰቦች የሚገናኙበትና ለፈጣሪያቸው ምስጋና የሚያቀርቡበት ወቅት መሆኑም ተገልጿል።